ያልኩት ደረሰ ጽናትን ባቢ ናሆ መሆኑን አወቀች። የተናገረች ራሄል ነው። ሰሞኑ እንደተቋረጠው እንደምናየው አሁን ባለፈው ቀጥሎ ይዘን መተናል። የባቢ የጽናትን አባት ይዘው መንገድ መንገድ ላይ እያሽከረክሩ እያጽናኑ አየር እያስቀበላችሁ ነበረ። በዛ ላይ የድሮ የናሆም ፍቅረኛ ራሄል መታ ናሁሜ በላ አስደነገጠችው። ጽናት የምታውቀው ነገር የለም፣ ጽናት ባቢ ነው የምታውቀው። ያኔ ጽናት ደነገጠች። አንተ ባቢ ስምህ ማን ነው? ማን ነው ማን ነው ብላ አጣደፈችው። እሱ ዝምታን መረጠ። ደነገጠ። ያላሰበው ነገር ነው። ያቺ ሴጣን ተንከሴስ መታ አጋለጠችው። ከዚህ በፊት ከአባቱ ጋር ተነጋግሮ ነበረ ቤተሰብ እንደሆኑና አባትና ልጅ እንደሆኑ እንዳትነግራት ብሎ ነበረ አባቱን። በዛ ተሰማምቶ ነበረ። ይቺ የድሮ ሴጣን ሊዛ ዛሬ አጋለጠችው። ጽናት የምር ደነገጠች። አንተ አስመሳይ ማን ነው እስቲ ንገረኝ፣ ብትለው ሊነግራት አልቻለም። እሺ አንቺ ንገሪኝ ማን ነው ስትለኝ፣ ለምን ይንገርሽ እሱ አለቻት። ናሆም ነው አለቻት መልሳ። ናሆማ፣ ናሆም ተስፋዬ ስትል ጽናት እንደነገጠች። አንተ ያለቃይ ልጅ ነው ወይ አለችው? ምን ይበል? እንደዛ ሲጋለጥ ምንም ሌላ አልቻለም። መደንገጥ ሆነ ስራው። ንገረኝ፣ በእኛው ንብረት፣ በእኛው ብር ነው አምጥተ ምታሰ ምትሰጠን ነበረ ስትረዳ ለነበረ አንተ ሌባ፣ አስመሳይ ቀለድ ከብኝ እኔ ናሁም ተስፋዬ እየፈለግኩ አንተ ከኔ ጋር እያፈላለክ ነበር እኮ። አንተ አስመሳይ ከሆነ አንተ ሌባ ከሆነ ቀለድ ከብኝ ከኔ ጋር እየፈለክ ለምን እንደዛ ማድረግ ተፈለገ? ብላ ተናዳ አረብያ ወይም ደግሞ ዊልቸሩ እነድቀው አባቷን የነዳች ቤት አደረሰቻቸው። ጋሽ ግርማ ማዘኑ በተደረገው ነገር እንደ እኔም የዋነትሽ ያጠቃሻል። እኔም እንደዛ ነበርኩ በእኔ ወተሽ ነው ብሎ ጋሽ ግርማም እጅግ በጣም አዘኑ። እሷ ማለቀሰች መኝታ ቤት አስገብታ የሚያለቅስኛ ማለቀስ ነው። እኔ ማለቀስ ከእሷ ጋር ማለት ነው። ባልዚ ላምጣባት የለሽ ብላ ገብታ ባድዋ መታ። ምክንያቱም ከእሷ ከራስዋ ጋር አደለችም። በመቀጠል እኔ ስራ የምትሄዳል መሰለኝም ነበር መልሳት ስራዋን ሄደች። ስራዋ ስትሄድ ያቺ ተንከስ ስራ ሄድ አንቺ ጎበዝ ጠንካራ ነሽ፣ እኔ እኮ የምትመጪ ማይመስለኝም ነበረ። አንቺ እኔ እኮ የባቢ ፍቅረኛ ነኝ። በወር ሁለቴ ሶስቴ ቀያ አበባ ይዞልኝ ይመጣ ነበረ። አንቺስ ምን ይዞልሽ መጣል? ስትላት፣ ምንም አለቻት። አየሽ፣ እኔንም ወዶ ነበረ። አንቺ አይወድሽም ነበር ስትላት፣ በቃ ስለ ባቢ መስማት አልፈልግም። አሁን እባክሽን ስራ ላይ ነኝ ስትላት፣ ተጨማለጋለች። ያጸዳችሁን ትረግጥባታለች። ምን ትላለች? በቃ ታንካሲስ ማለት ነው። እሷ ግን ያው ያለችበት ስትረጋግጠው ነበረ፣ በማን አለብኝነት ማለት ነው። ነገር ግን ጽናት ያለባት ችግር ስጣቅ፣ ያው አንገታ ደፍታ ነው የምትሰራው፣ እና የዛን ስራዋ ስትር ችላ እየሰራች ነበረ። ነገር ግን መጨረሻም ናሁም ወደ ቢሮ መቶ ቆጭ ብሎ እያለ መጣች፣ ሊያታወራው ፈለገች አንቆ ያዛት፣ እዛው ሊደፋት ነበር። እኔም ደስ ባለኝ ጋሽ ተስፋዬ ደረሱ፣ አስለቀቁ። ጽናት ምንም አልሰማችም። አንቺ ምን አይነት ሰው ነች። እንደዚህ ሲሆኑ ለምን ዝም ማርሻቸው አላት። እኔ አባት ጋሽ ተስፋዬ፣ እኔ ስራዬ ነው ብቻ ማተኩረዋለች። ተጣሉ ለካት ዝታ። መጀመሪያም የተስፋ ተስፋዬ ነው አሳስረዋለች ደፍሮኛል ብላ ራስን ፖሊስ ጠርታ የእርዳታ ደረሱላት። እነሱ ሆኖ ደፍሮኛል ብላ በሐሰት አሳስረዋለች። እስር ቤትም ቆይቱ ነው መጣ። ለካለዛ ነው ያንተ ተንኮልም አለበት። አባትና ልጁ እዛ ሳጥሩ ሁኔታ እንደነበሩ ልጁ ይናገራል። ከእስር ቤት ከወጣ በኋላ ሰው የማይታወቅ ሰው ሆኖ ነው የወጣው። ምክንያቱም የእስር ቤት ስንትን አምሶታል ማለት ነው። ስለዚህ አሁን ያለበት ሁኔታ ግን በጣም ያሳዘነኝ አሁንም በዚህ ስራ በዚህ በደላልነቱ ይሄን ድርጅት ይሄን ቤቱ ከአንተ ጋር እንጂ ከእኔ ጋር ምንም ግንኙነት እንደሌለው ነገራት። ጽናት ትወቅልኝ እኔ ጽናት በጣም ነው መወዳት እሷን ማውጣት አልፈልግም። እባክህን ይሄን ነገር አስረዳልኝ ብሎ የአባቱ ጠየቀው። በድሮ አባትና ልጃችን ይሁንብን በአሁኑ ሳይሆን ብሎ ሲለምነውም፣ እሺ እነግራታለሁ እኔ አሁንም አባትህና የድሮም አባትህና ስለዚህ እነግራታለሁ ብሎት ቃል ገብቶለት ነበር። ግን ስትመጣ የነገራት ሌላ ነው። ምንድን ነው ያላት? እሷ እንደማይወዳት ድሮ ፍቅረኛው እንደሚወድ አባቱን እንደሚወድ አሁን ከእሷ ጋር መኖር እንደሚፈልግ፣ እና ጽናት የምነግርሽ ነገር አለ ብሎ ይህ ትልቅ ሰው የቢሮ አስቀምጦ ምን ብሎ ነገራት፣ አያችው የተባለው ሌላ እሱ ያለው ገና ከህይወቴ ነው የማስጠጣሽ ብሎ ዛተ ማለት ነው። ባቤ ላለው ነገር ነው። የላለው ባቢ እንደዛ አላለም። እሷ እንደሚወድ ከእሷ ጋር እሷ ማጣት እንደማይፈልግ ነው። ሰውዬውን በግልባጭ ነው የድሮ ፍቅረኛው እንደሚወድና ከእሷ ጋር እንደሚኖርና ጽናት ግን ታሳዝነኛለች ያለው። አቤት አቤት፣ ግን እዚህ ጋር የእውነት ዋሽ ነገር አለ። ምክንያቱም እውነትም ጋሽ ግርመም እንዳሉት ብሌንም እንዳለችው አንዴ ቢያዳምጥ ብታዳምጥ፣ በእርግጥ ያናድዳል ስራው ግን፣ እድል ብትሰጠው የተሻለ ነው ብያምናለሁ። ምክንያቱም የሆነ ወይ ቤቱ ከተሸጠ ደግሞ እንትኑ ሊያስመልስ ምንድነው፣ ድርጅቱ ሊያስመልስላቸው ስለሚችል በአንዴ እንደዚህ መሆን ሳይሆን ነገሩ ቢያናድድም እንዳሉትም ግን ብትታከስ ባይነኝ ያው የሆነ ነገር ይፈጥራል ብዬ አስባሉ። እሺ ቤቱ ተሸጠ ወይ ድርጅቱ የሆን ነገር ማድረግ ስራው በጣም ከባድ ነው የምር በዛ ሰዓተኛ ራሱ እንዲ እያስመሰል ነው ምን እያደረገ ነው እያለ ነበረና የሆነ እውነት ሊኖር ይሆናል ጋሽ ግርማም እንዳሉትም ብሌንም እንዳለችው ይሄን ልጅ አንዴ ብታደምጠው የሆነ ነገር መፍጠር ይችላል ብዬ አስባለሁኝ። በእውነት ጽናት ወዷል ሊሆን ይችላል፣ ግን ለምን አስፈለገ? በነገራችን ላይ ያው ጥፋት ሊሆን ይችላል ብለዋል። እሱም ጥፋት ነው፣ ቀላል ጥፋት፣ ድብን ያለ ጥፋት ነውና እንደዛ ማድረግ ለምን እንደፈለግ አንተ ራሱ ታውቃለህ። ስለዚህ አሁን በመሀል ተጎዳችው ጽናት ነችና ጽናት አንድ ሁለት እድል ብትሰጠውና ልክ እንዳሉትም አዳምጪኝ፣ ልንገርሽ፣ እውነታው ልንገርሽ እያለ ነውና እውነታው ብትሰማ ባይ ነኝ ማለት ነው። እኔም ከእነሱ ጋ ነኝ። ግን እጅግ በጣም ነው የአሁኑ አለጅ የጨራሽ የጽናትን ያላትን ቦታ ቆቃ ቆሻሻ እያጸዳችው የምትረግጥባት ቦታ እና የሆነ አንዳንዴ ምንድን ነው አለቻት። የሀይላንድ ለጣላው ስትላት አው ጣዩ እርግጠኛ ነች ስትላት አው የምትጥዩ ነገር መጀመሪያ እርግጠኛ ሁን። ይሄ ትልቅ መልስ ነው ማለት ነው። እርግጠኛ ሁን የጣልሽ ነገር ሲያንሱብሽ ከኋላ የያዙ የሚቀቡኛ ትበያለቻት እውነት በቃ በአሽሙር ሆኖ ልኳ ነው ነገረች። አትመለም መጀመሪያ ጠላው የጠፋችው ባቢ፣ አሁን በአስራ አንደኛው ሰዓት መታ ያዙ ልቀቁ ማለቷ ልክ እንደ ሀይላንዱ የተናገረችውን አገላለጽ እጅግ በጣም ተመችቶኛል። ሰው እውነቷ ነው ማለት ነው። ስለዚህ ምን ይሁን አሁን? ምን ይሻላችኋል? ጽናትዬ፣ ተረጂው ልጁ አንድ ሁለቴ አዳምጪው፣ ከሰማሽ ሆኖ ችግር የለም የሆነ እውነታ ሊኖረው ይችላል። እሱ እድል ስጪው ከባድ ነው ነገሩ ያለሽበት ሁኔታ። ዛሬ ሁሉም ነው ያስታወሳት የእናቷን ማጣት፣ እንደገና እናቷን ተመልሳ በህይወት መታ ላታቅፋት ላትዳስሳት፣ ተመልሳ መሄዷን። ይህ ሁሉም ሆስፒታል ሆኖ ነበረ። ከጽናት ጋር ስታወራው ነበረ፣ ከብሌን ጋር አባትየውም እየሰማ ነበረ። እጅግ በጣም አዘነ። ይሄ ነገር አያውቅም ጋሽ ግርማ፣ የጽናት እናት ተገኝታ መልሳ መሞቷን ምንም የማያውቀው ነገር ነው። ዛሬ አዲስ ነገር እየሰማ ነው፣ በበሽታ በሽታ ላይ አይዟችሁ፣ በርቱ። ሌላ ቀን ነው።